እና ናሆሜን፣ አደራሽን። ምን ማለት ነው? በጣም እየጨነቀኝ ነው። እንደዛማ አትበይ ምሩ፣ ደህና እኮ ነሽ። ውስጥ ተከፍቶ አይታይ እንደደገመኝሽ፣ እንዴት ላሳያችሁ? ምሩዬ፣ አንቺ እኮ ጠንካራ ነሽ። አይደለሁም፣ ጠንካራ አይደለሁም። እባክሽ ምሩዬ፣ በቃ እራስሽን አታስጨንቂ እባክሽ። ናሆሜን ላላዘልቀው

ትምት ናስ ቅዱስ እንደ ስሜ አልሆንክ፣ ርኩስ ነህ አንተ። በሄድክበት ሁሉ የሰውን ልጅ ለመጉዳት የተፈጠርክ ሰይጣን፣ የሚቀናብሰው ነ እስኪ ራስህ ቤተሰቦች ምንድን ነው ያደረካችሁ? አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት ህይወቷን አታ ነበር። እስከ መቼ ነው እንደዚህ እየሆንክ የምትኖረው? እስከ መቼ ነው ለሰው ልጅ የሀዘን ምክንያት እየሆንክ የምትኖረው? አንተ ተረጋጋዩ ለክብሩ ምንም ሰኔንም እንጠይቃለን። እኔ አላቅም እኔ አላቅም። ዶክተሮቹ እኮ መጀመሪያ፣ ተረጋጋ። ለምን ዶክተሮች ለምን እኛ

አትሳሳት ወቀ ሰውንም ምኑንም እንደርስበታለን። ባክ ቅዱስ፣ አሁን ግን ለምሩ እንደረስላት፣ አታስጨንቀኝ። ይህን ማድረግ አልችልም። እንግዲያውስ ምሩን በእጣኑ ምክንያት ሳይሆን አሁን እንደገደልክ አትወቀው። ምን እነዚህ ሜሪንዳ እንዳያስጠኝ ቅዱስ ጥፋት እንዳጠፋው በስተመጨረሻም በጣም ትልቅ ስራ ሰራ። እንዲሁም ደግሞ ምሩ ካለችበት ደህና ሆና ነቅታለች። ሰላም ጤና ይስጥልኝ። ሰላም ሐበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። እንግዲህ ዛሬ የመጣሁት በፅናት ተከታታይ ድራማ በክፍል ሰባ ስድስት ላይ ነው ማለት ነው። በክፍል ሰባ አምስት ላይ እንግዲህ በጣም የሚያሳዝን ነገር ተፈጥሮ ነበር። እሱ ምንድን ነው? ያው እንግዲህ ምሩ ወድቃ ነበረ ማለት ነው። ራሷን ስታ ወድቃ ነበረ። ስለዚህ ወዲያውኑ ወዳኪን ቤት እየወሰዷት እያለ ነበረ ፓርቱ ያለቀው። ብዙ ልጆች ምንሆና ይሆን ምሩ እንዴት ትሆን ይሆን እያሉ ሲያስቡ ነበር። እኔም አስቤ ነበር ማለት ነው። ምክንያቱም ምሩ በጣም እየተጨናነቀች ነበር። የራሷ ህመም ስላለ ያው እንግዲህ በዚያ ላይ ደግሞ ብዙ ነገሮች በአይምሯ እየመጡ እየተጨናነቀች ስለነበር እና ደና እንድትሆን ምኞታችን ነው እያሉ ብዙ ልጆች ሲናገሩ ነበር። ስለዚህ ደና ሆና ተሽሏት ወታለች ማለት ነው። ያው እንግዲህ የናሆሜ እናትም ሙሉ ጊዜም በቃ ቤት ውስጥ በመንጣት እንግዲህ መውለድ እንዳለባቸው ለናሆሜ እና እንዲሁም ደምሉ ለምሩ ትነግራቸው ነበር ማለት ነው። እና በዚህ በዚህ ያው የእሷን ህመም የማታውቀው የናሆሜ እናት ምሩ እንድትወልድ በጣም ትገፋፋታለች። ማለት ነው ስለዚህ ባየቻት ቁጥር ወፍረሻል፣ እንደዚህ ነው፣ እንደዚህ ነው፣ ስለዚህ እባክሽን ሂደሽ ታዩ፣ ስለዚህ ልጅ መውለድም አለባችሁ እያለች ሁልጊዜ እንግዲህ ፍላጎቷን ስትናገር ነበር ማለት ነው። ግን ደግሞ የምሩ የልብ ህመምተኛ መሆኗን በፍጹም አታውቅም። እና ናሆሚም ለእናቱ አልነገራትም። ስለዚህ ለምን እንዳልነገራት እንግዲህ አላውቅም ማለት ነው። እና ይህን ነገር ግን ደብቋቸዋል ለቤተሰቦቹ። እሱ ግን ወዶ ፈቅዶ ያው እያወቀ ነው ያገባት ልጅም መውለድ እንደማይችልም እያወቀ ነው ያገባት ማለት ነው። እንግዲህ በስተ መጨረሻም እንግዲህ ቅዱስ በጣም ትልቅ ስህተት ሰርቻለሁ በማለት በጣም ተጸጽቷል ማለት ነው። እንዲሁም ደግሞ ኖሆሜ ነው አንተ ነህ እንደዚህ ያደረካት ምሩ እንደዚህ እንድትሆን ያደረከው ምክንያቱ አንተ ነህ፣ የእውነት ብትለየኝ እኔ አለቅህም አጠፋለሁ በማለት እንግዲህ በጣም ሲዝትበት እና ለመንታትም ሲሞክር አይተነዋል ማለት ነው። ምክንያቱም ቅዱስ ደግሞ የጥፋተኝነት ስሜት ተሰምቶት እጅግ በጣም ያው አዝኗል ማለት ነው። ምክንያቱም እኔ ለሰዎች ለመሞታቸው ምክንያት ነው እንጂ የሰው ልጅ አድኛ አላቅም ለምንድን ነው ግን እያለ ራሱን በራሱ በጣም እየወቀሰ ይገኛል። እንደ ስሜ ቅዱስ ሳይሆን እርኩስ ነኝ እኔ በማለት ለሌሎቹ ለሞቱ ምክንያቶች የምሆን ነኝ በማለት ነው እንግዲህ ያው ቅዱስ ወደዚህ የተቀላቀለው ወደ ጽናት ድራማ የተቀላቀለው ኪራ በጣም ባሰበበት መጥፎ ነገር በሚያደርግበት ሰዓት ነበር። እንግዲህ ቅዱስ መክሮ ገጽቶ ወደ ራሱ ኪራን የመለሰው ማለት ነው። ቅዱስ የራሱ የሆነ ህመም አለው፣ ግን ደግሞ የራሱን ህመም ዋጥ አድርጎ ሌሎችን ደግሞ ከተከዙበት እንዲነቁ በማድረግ በአንዳንድ ቃላቶች የሚያበረታ ጎበዝ ወንድም ነው። ግን ደግሞ የራሱ የሆነ ችግር አለ፣ እሱን ነገር ደግሞ እስካሁን አልተናገረም ማለት ነው። እና ልክ እንደዚህ በጢሱ ነው፣ አንተ ባመጣኸው ጢስ ነው እሷ ምሩ ልትወርቅ የቻለችው ሲሉት ደግሞ እጅግ በጣም አልደበቀም። እኔ ነኝ እንደዚያ ያረኩት። ለካ ጭሱን እንደጨረስኩኝ ቡናውን እንደጠጠሁ አላነሳሁትም። ስለዚህ ለልጅቷ መውደቅ ምክንያት የሆንሁት እኔ ነኝ በማለት እጅግ በጣም ተጸጽቶ ነበረ። ወዲያውኑ ወጥቶ ሄዶ ነበረ። ስለዚህ ምሩንም መጥቶ አልጠየቃትም ነበረ። ክብሩ ደግሞ ወደ እሱ ጋር ሄዶ ነበረ፣ አግኝቶትም ነበረ። ግን ደግሞ ያው ምሩ ደህና እንደሆነች እና እንደነቃችም እንግዲህ ሁላቸውም ተነግሯቸዋል። ግን ደግሞ ደም ያስፈልጋታል። የጽናትም፣ የናሆሜም፣ የክብሩም እንዲሁም ደግሞ የኪራ ደም ለ ምሩ ተመሳሳይ አይደለም። ስለዚህ ተመሳሳይ የሆነ ደም እንግዲህ እየፈለጉ ነበረ። ከሚያውቋቸው ሰዎች በሙሉ እየደወሉ ነበረ። እንግዲህ የቀራቸው ጓደኛቸው ቅዱስ ነበረ። ቅዱስ ከምኪራ ደውሎ ነበረ። ቅዱስ ግን ስልክ ሊያነሳ አልቻለም። ምክንያቱም ራሱን በጣም እየወቀሰ ነበር። ለምንድን ነው ለሰዎቹ ሞት ምክንያት እኔ የምሆነው? ቤተሰቦች እንኳን ሙተውኔ ለመቅበር ራሱ አልቆምሁም ምን አይነት ሰው ነኝ እያለ እራሱን እያማረረ ምናምን ነገር ይገኛል። እንግዲህ ያው ናሆሜም በስሜታዊ ብዙ ነገሮችን ዶክተሮችን ተናግሯቸዋል እነሱ የተማሩት እኛን ለማዳን አይደለ ወይ ለምንድን ነው የኔ ደም ባይመሳሰልም የሆነ ነገር ወስደው ቀምመው ለምንድን ነው ምሩዬን የማያድኑልኝ እኔ ያለሷ መኖር አልችልም መዳን የግድ አለባት በማለት እንግዲህ በስሜታዊ በንዴት ሲናገር ነበረ ማለት ነው እና እጅግ በጣም ከፍቶታል እሷ ከሌለች ለኔ ህይወቴ ባዶ ነች። ስለዚህ ምሩ መዳን አለባት፣ በደም ምክንያትማ ማጣት የለብኝም በማለት እጅግ በጣም ሲያለቅስ፣ ሲናደድም፣ ሲበሳጭም አይተናል ማለት ነው። እነ ጽናትም እጅግ በጣም ምሩዬ የሁላችን ነች ስለዚህ በቃ ማድረግ ያለብን ነገርም ማድረግ አለብን በማለት እንግዲህ ሁላቸውን የበኩላቸውን ሲወጡ ወይንም ደግሞ ሲተጉ አይተናል ማለት ነው። ግን ደግሞ ይህ ሁሉ ነገር ሲመጣ የናሆሚ እናት ለምን አልመጣችም የሚለው ነገር እጅግ በጣም ጥያቄ ሆኖብኛል ማለት ነው ምክንያቱም ብዙ ነገሮችን እየጠየቁ ቤት ድረስ እየመጠው ለምሳሌ፣ እንደዚህ ሐኪም ቤት ተኝታ ምሩ ታማ ባለበት ሰዓት ለምን የናሆሜ እናት አልመጡም የሚለው ነገር ለኔ ጥያቄ ሆኖብኛል ማለት ነው። ስለዚህ ይህ ህመሟንም ሁሉ ነገሯንም እየደበቀ ናሆሜ ደህና ስትሆን ብቻ ወደ ቤተሰብ ጋር የሚያቀርባት ከሆነ ይህ ስህተት ነው ማለት ነው። በባለፈውም እንግዲህ የኪራና ታማ ብዙ ነገር ተደብቆ እንግዲሁም ኪራም ወደ ሌላ ነገር ለምን ተደበቀኝ እናቴ እንደታመመች እና ህመምተኛ መሆኗንም የካንሰር በሽተኛ መሆኗን ለምን አልተነገረኝም? እኔ እኮ ህፃን ልጅ አይደለውም ትልቅ ነኝ አስባለሁ። እናንተ ግን እንደ ህፃን ልጅ ደብቃችሁ እናቴ በምትሞትበት ሰዓት እኔ ደግሳችሁ ሰርግ ልታበሉኝ ነበር በማለት ብዙ ነገር ተበሳሽቶ ከሞተች በኋላ እንግዲህ መርዝ ራሱን ሊጠጣ እንትን ብሎ ያው ቅዱስ ነው ያተረፈው ማለት ነው። ስለዚህ አንዳንድ ነገሮች ተደብቀው ከዛ ወደ ሌላ ነገሮች ይቀየራሉ። መናገር ባለብን ሰዓት መናገር አለብን ብዬ አስባለው ማለት ነው። ስለዚህ የምሩን ነገርም ያው እንደሚያማት እና ልጅ መውለድ እንደማችል ያለውን ነገር ናሆሜ ግልጽ አድርጎ ለቤተሰብ መናገር ያለበት እሱ ነው ብዬ አምናለው ማለት ነው። ስለዚህ ያው እንግዲህ ምሩ በስተመጨረሻም ክብሩ ክብሩ ያው ቅዱስን አግኝቶት ነበረ። ለምንድን ነው መተህ ምሩን ያልጠየካት? በቃ ጥፋት አጥፍተሃል፣ አላሰብክበትም። ስለዚህ መተህ ለምን አልጠየካትም በማለት አግኝቶት ነበረ። እባክህን፣ እኔ ለሰዎች ሞት ምክንያት ነው የምሆነው ምንም አልጠቅመም በማለት እጅ እራሱን ሲበሳጭ አይቶታል። እንግዲህ ስለዚህ ለምን እንደዚህ አይነት ቃላቶች ትናገራለህ? በቃ አንዴ ሆኗል እና አሁን ደም ያስፈልጋታል። ስለዚህ እሱን ደግሞ በመፈለግ ሁላችንም ከምናውቃቸው ሰዎች ጋር ደውል አጣን። ሐኪም ቤቱም እዚው ፈልጉ ብለን ነበር። እነሱም እንደሌለ አስረድተውናል። ቅዱስም እንዴ የኔ ደም እኮ ለሁሉም ሰው መነገስ ይቻላል። ስለዚህ እኔ ሰጣ ምን እኔ መስጠት እችላለሁ ማለት ነው በማለት እንዴ አንተ መስጠት ትችላለህ? እንደዚያ ከሆነማ አሁን ወደ እሷ መመሄድ አለብህ በማለት አይ አልሄድም ብሎ ነበረ ማለት ነው። ግን ደግሞ አሁን ላይ እሺ ብለህ ሂደህ ምሩንማ ታድናት ከሆነ እውነትም አንተ በጢሱ ሳይሆን በአሁኑ ደም ባለመስጠት ነው የገደልካት ብዬ ነው የማምነው በማለት እንግዲህ ክፉ ቃል ነግሮት ነበረ። እሱም ደግሞ በቃ ተመልሶ ሂዶ ደም ሰጥቶ ስለዚህ በ ቅዱስ ምክንያት እንግዲህ ምሩ ለመዳን ችላለች ማለት ነው። ቅዱስ እንግዲህ ሳያውቅ ስህተት እንደሰራው አሁንም ደግሞ እጅግ በጣም ደስ የሚል መልካም ስራ በመስራት እንግዲህ ደሙን ለምሩ በመነገስ ምሩ ካለችበት ሁኔታ ነቅታለች፣ ደህና ሆናለች፣ ተሽሏትም ወደ ቤት ተመልሳለች ማለት ነው። ስለዚህ የመዳኗ ምክንያትም እንግዲህ ራሱ ቅዱስ ሆኗል ማለት ነው። ስለዚህ ያው እጅግ በጣም ደስ ብሏቸዋል። ወደ ቤት ደና ሆና በመመለሷ እጅግ በጣም ደስ ብሏቸዋል። እንግዲህ ናሆሚም ያው ቅዱስ ላይ በመጀመሪያውን ባደረገው ነገር እጅግ በጣም ተናዶበት ነበር። በስተመጨረሻም አመስግኖታል። እጅግ በጣም ነው የማመሰግነው። ይህን የሚያደርግ ሰው ማንም የለም። አንተ ግን ስላደረክልኝ እጅግ በጣም አመሰግናለሁ በማለት እንግዲህ መልሶለታል ማለት ነው። አረ፣ ችግር የለውም ይሄ ምንም ማለት አይደለም በማለት እንግዲህ ቅዱስም ተናግሯል። በስተመጨረሻም እንግዲህ ቅዱስን ኬራ አግኝቶት ነበር። ቅዱስና ኬራ ተገናኝተው ነበር። እኔ በናሆሚ በኩል እኔ እጅግ በጣም አመሰግናለሁ እንደዚህ ስላደረክልን፣ በመጀመሪያም ናሆሚም ስላስቀየመህም ለዚያምም ደግሞ ይቅርታ ለጠይቅህ ነው የመጣሁት በማለት እንግዲህ ቅዱስን ጠይቆታል። ኧረ ዝም ብላችሁ እኮ ነው ያከበዳችሁት እና ምንም ማለት አይደለም ኪራ፣ በማለት እንግዲህ ናሆሚን ወክሎ ኪራ ቅዱስ ካለበት ድረስ ሂዶ ይቅርታ ጠይቆታል ማለት ነው እና ፈርቱ በዚህ አልቋል እንግዲህ ያው ምሩዬ ሰላም ሆናለች ማለት ነው። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ ሰላም ሆኖልኝ።